ሁልጊዜ ይደበድባል ሁልጊዜ ይገጫታል ሁልጊዜ ብዙ ነገር ያደርጋል ከዚህም በፊት የነበሩ ቤቶቹ እንደዚህ ነው የሚያደርጋቸው ነበር ልጅ ፍትህ እንዲሰጣት እንደ አጫሉ ፍትሀት እንዳትከር አድራል አለው ከባልሽ ጋር እየተደባደብሽ አደል እንደ ተጣላሽ ስለ ወንድ አምረሽ የምትናገር በዛ ጉዳይ አደል ይቺ እተሽ አደለች እተሽ አደለች ቀነኔ እህቴ ነች እኔ ነኝ ያሳደግኳት የዛን ቀን ሌሊት ስድስት ሰዓት ላይ ደውላልኝ ስለ ስራ ጉዳዮች እየተወያየን ነበር። ፌንታ አርጋ ነው ብለው ቁማር ጀመረው አንተ ሌባ አልፋታ አንዷ የምትባል ገዳይ አልፋታ አንድም ቀን ከሰው ጋር ተጋጅታ የማታውቅ ሰውን የማታስቀይም ሚዲያ ላይም ሆነ ከሰው ጋር የምትኖር ልጅ ነች። እህቴ ናት፣ እናቴ ነች፣ መካሪ ነች። አሁን ሞራል ተሰብሯል። ሞተች በተባለ ቀን ስገባ ማናት ብዬ ሶስት መቶ አስራ አምስት ሺህ ቲክታክ ተከታይ ነበራት። ዛሬ ደግሞ በአጋጣሚ ቪዲዮ ሲመጣልኝ አምስት መቶ ሺህ ተከታይ ደርሶ አየው። እውነት ለመናገር ኬትሆና ቪዲዮ ሰርታ እንድትለቅላችሁ ፎሎ እንዳረጋችኋት ግራ ስለገባኝ ነው። ሰላም ሰላም፣ ውድና የተከበራችሁ ያዚ ቲቪ ቤተሰቦች እንዴት ናቸው ሰላማችሁ? ብዘት ትርፍረፍ ይበልልኝ። ይህም ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ለመታበረታቱኝ ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልን። ማለት ነው አሁንም ድምጻችን እናሰማለን። ለሚሞቱት ለሚገፉት እህቶቻችን ዝም አንለም ማለት ነው እና ዛሬ ደግሞ በጣም በሚያሳዝን ሁኔታ እንግዲህ የቤት ሰራተኛዋስ ምን አለች? እንዲሁም ሲቀጥል ደግሞ አንዳንድ ሰዎች እኔ እምለው ምን እየሆናችሁ ነው? አንዳንዶቹ ጭራሽ እኮ አብረን ነበርን። በትራስ ታፍና ነው የሞተች የሆኔ ማኛ አብረህ እዛ ነበርክ እንዴ? አሁንስ አበዛኸው ማለት ነው የሆኔ እውነት ጭራሽ አንተ አንድ ቤት ነው የምንኖረው፣ ኖረው በዛን ሰዓት ቤት ነበርኩኝ አልክኮ። በቃ እህትና ወንድም በትራስ አፍነዋት ነው የገደሉት ማለትም አይተሃል? እውነት ያለው እግዚአብሔር ጋርና አንዳለም ጋር ያለ በቃ እሱም ሆነ አልሆነ፣ ፈጣሪ ደግሞ እውነቱን ያውጣ፣ የዚች ምስኪን እህታችን እውነት ያውጣ። መዳን ያለም ግን አንተ ያየህ መጀመሪያ ላይ ሶስት አይነት ነገሮች የሆነ ማኛ ተናግሯል። ሰምታችሁ ከሆነ መጀመሪያ ላይ ምንድንው ያለ እሱ ከገደሏት በኋላ ነው ከፎቅ ላይ የወረወሯት አለ። ከዛ ደግሞ አልተወረወረችም፣ ቀጥታ ይዘው ሂደው ነው አውርደው እዛ ያስቀመጧት፣ ተሸክመውን የወረዱ ህይወቷን ካጠፉ በኋላ እህትና ወንድም አልክ። አልነ ብዙ አይነት ነገሮችን በመሰለኝና በደሳለኝ ታወራለህ። ምክንያቱም አንተ ያለኸው ከኢትዮጵያ ውጭ ስለሆነ እንደፈለግ ታወራለህ። ግን ኢትዮጵያ ያሉትን ደግሞ ታቃጥላለህ ማለት ነውና። በስሜትና በእንትን ባታወራ እርግጠኛ ሳትሆን እዚህ ጋር ደግሞ የሚያሳያችሁ ምንድን ነው መሰላችሁ ስትሞት ሶስት መቶ ነበራት ፎሎ አሁን ከመሞቷ በፊት ልክ ሞተች ሲባል ገብቼ ሳይ ሶስት መቶ ነበራት አሁን ግን ከሞተች በኋላ አምስት መቶ ሰማይ ቤቱ ና ፎሎ የምታደርጓት አሁን ሰማይ ቤቱና ቪዲዮ እንድትለቅላችሁ ነው ወይ እኛ ኢትዮጵያውያን ከሞትን በኋላ ነው ይሄ ነገር እና፣ ትክክል እውነቱን ነው ያለ። አንድ ሰው ከሞተ በኋላ መልካም ነው፣ ጥሩ ነው፣ እንደዚህ ነው። ምንድን ነው አሁን ብዙዎች ስለ ቀነኒ አውቃታለሁ፣ አውቃታለሁ፣ አብሮ አደግነን፣ ሰፈርነን፣ አንድ ላይ ነን፣ ጓደኛ ነን እያላችሁ ትቀባጥራላችሁ። ይሁን እንጂ ግን እናንተ ቀባጥራችሁ እንጂ በዛን ሰዓት እች ልጅ ተማራ ያን የላከችውን ቦይስ ሰምታችኋል ሁላችሁም ማለት ነው አደለም? ጓደኛ ተብዬዋ ያኔ እንደዚህ በቃ ህይወት እንደዚህ ሬክተርስ ባላት ሰዓት በዛን ሰዓት ወስዳ አላጽናናቻትም። ዛሬ ከሞተች ህይወቷ ካለፈ በኋላ ግን አውጥታ ይሄን ነገር ለህዝቡም ለቤተሰብም ማቃጠል፣ ይሄን ሲሰሙ ቤተሰባውን መንደድ ነው መቃጠል ነው ማለት ልጄ ለካ አፍና ነው ያለችው። ይሄ ሁሉ ሰዓት ውስጥ አለ ይሄን አክል መሯት ነበር ወይ ለምን አልነገረችኝም? የሚል ቤተሰብ በጣም ይሄን ሲሰማ ይቃጠላል ግን አላቅም። ብቻ እኔ ምን እያሰባችሁ እንደሆነ ኢትዮጵያውያን፣ እኔ የማውቀው ነገር የለም። እውነቱ እስኪወጣ ለምን አንረጋጋም? እሱም ይሄን ነገር አድርጎት ይሁን አይሁን ማን ያውቃል አላንድ ፈጣሪ በስተቀር። አንዳንዴ እኮ ሰይጣን ይገፋፋናል። ወደ መጥፎ ነገር እንድንሄድ የሚያደርገን ነገር አለ። ብዙ ጊዜ ራሳችንን ለማጥፋት የምንወስ ነው እኛ በተናደርንበት ሰዓት ስሜታዊ በሆነ ሰዓት የሚገፋፋን ደግሞ አካል አለ። ለዛም ነው እና ምን አለ ብንረጋጋ ብዬ አስባለሁኝ። ና የሆኔ ግን ጭራሽ መቶ ፐርሰንት እርግጠኛ ሁነ የምትናገራቸው ነገሮች በጣም ይደብራሉ። እውነቱን እስኪ እንጠብቅ፣ ከፖሊስ እንጠብቅ። አስራ ሁለት ወር እኳ አደለም አስራ ሁለት ቀን የቀረን ለምንድን ነው ማንረጋጋ ማለት ነው። ና ብዙ የራሱን አስተያየት እየሰጡ ነው። እንግዲህ እውነትና እውነቱ ደግሞ የቤት ሰራተኛዋም ለፖሊስ የተናገረችውም አለ እሷም ተናግራለች ቤት ውስጥ ያለ ሰው ከነሱ ከቤት ውስጥ ካሉ ውጭ እሷም በቁጥጥር ስር እንደዋለች ሰምተናል እንግዲህ የቤት ሰራተኛም በቁጥጥር ስር ውላለች እሷም ለፖሊስ እንደዚህ ብላለች ተብሏል እውነት ያለው እንግዲህ የቤት ውስጥ ካሉ ሰዎች ነው ከጀርባ ያሉ እንኳን አንተ አሜሪካ ቁጭ ብላይ ቅርና ጎረቤቶች ራሱ ነጫልቶ የሚባሉ ጎረቤቶች ምን ሲሉ ነበር ይደበድባት ነበር እንዲያደርጋት ነበረ እያሉ ነው። በዛን ሰዓት ድምጽ ሰምተዋል። ሲደበድባት ለምን አልሄዱም? ድምጽ ሰምተው ከሆነ ስትወድቅም ማንም አልሰማም። ያነሷት የተባለው እንግዲህ አንዳለምና እህቱ ናቸው፣ ያነሷት ተብሏል ማለት ነው። እውነት ወድቃ ከዛ ያነሷት፣ ምን ያንሷት፣ ምን የሚታወቅ ነገር የለም። አባትም እውነትን አውጡልኝ እያሉ ነው። ቤተሰብ በእንባ እየተማጸኑ ነው። ግን ሚዲያ ላይ የሚንሸራሸረው የበለጠ ደግሞ ልብ የሚያደማ ነገር ነው። እንዲ ያለች እንዲ ያሉ አሉ አሉ ብቻ ሆነብን ማለት ነው ና በትግስት እንጠብቅ ማለት ነው። እስኪ የቤት ሰራተኛዋም ያለችውንም እነግራችኋለሁ እስከባላችኋለሁ ማለት ነው። እና ብቻ ብንረጋጋ አሪፍ ነው። ላለሁ የሆን ማኛ ትንሽ ብታረጋጋው አሪፍ ነው። አንዴ ኤክሱ እንደዚህ ያለች ብለሃል። ከዛ ደግሞ ማለት የተለያየ መረጃ ነው እያወጣ ያለው አንድ አይነት መረጃ አይደለም አንተ ጋር የሚደርሰው ማለት ነው። ይሄ ደግሞ በደሳለኝ ና በመሰለኝ የሚናገረው ነገሮች ዋጋ ያስከፍሉናል። እና ይሄ ልጅ እውነት አድርጎት ይሆን? አይሁን ማን ያውቃል እራሷን ሳጥፍታ አይሆን እንደምናየው ከሆነ እንደሚወዳት እየተናገረ ነው እንደሚወዳት ብዙ ነገሮችን እያየን ነው እንግዲህ በፍቅር መካከል ደግሞ ማንም ሰው ይጋጫል ቤተሰብ ይጋጫል ይደበድባታል ምን ይላታል አው እናት አባቶቻችን ይደባደባሉ አይደባደብ ይደባደባሉ መልሰው ይታረቃሉ እንደዛ ይጋጫል ቤተሰብ ይጋጫል። እንኳን ባልና ሚስት ይቅርና እህትና ወንድም እናትና ልጅ ይጣላል አይደል? እንዲህ አዲስ ነገር አይደለም እኮ አታካብዱት። ማነው መልአክ ያለ? ቤቱ ማይደበደብ ማን አለ? ማይጣላ ማን አለ? ሁላችንም ቤት ያለ ነው። ኢትዮጵያን ባህሪያችን ነው። ግን እውነትች ልጅ በምን ሞተች የሚለውን ፈጣሪ እውነቱን ያውጣ፣ መድኃኔዓለም እውነቱን ያውጣ። እስኪ እንረጋጋ። እሱም አድርጎት ከሆነ እየእጁን ያገኛታል። እሱም ካልሆነ ደግሞ በራሷም ከሆነ ያደረገችው እሺ፣ እሷን ፌንት ነቅላ ነው። በረንዳ ላይ ፌንት ነቅላ ከዛ በኋላ የአምቡላንስ ተጠርቶ የአምቡላንስ ሹፌሩ ይዟት ሄደ ተባለ እንጂ እንትን አላለችም። ስትሄድም ሕይወቷ እንዳላለፈ ተናግረዋል እንጂ ወድቃ አይደለም ተብሏል። ኦኬ እሺ ስንል ደግሞ ከፎቅ ላይ ወድቃ ነው ተባለ። እሺ ስንል ደግሞ በትራስ ታፍና ነው ተባለ። እኛ አይቱን እንመን እንዴ? ግራ አታጋቡን እንጂ የምታወጧቸውን መረጃ ሁሉም አዋቂ ነኝ እያለ ነው። እኔ ጎረቤት እኮ ነኝ እኔ ጓደኛ ነኝ እያላችሁ ነው የምታወሩት። እኛ ማንን እንመን? ስለዚህ አትዘባርቁብን። እስኪ ፈጣሪ እውነቱን ያውጣ፣ ጸሎት አድርጉ። እሷንም ነፍሷን ባጸደ ገነት ያኑር፣ ቤተሰቦች መጽናናት ያድልልን። እውነት እስኪወጣ ድረስ ደግሞ ትንሽ ብንረጋጋ የተገኘውን ነገር ሁሉ ይዘን ባንሮጥ። ና የሆነ አንድ ማስተላለፈለ ነገር ለእህቶች መጮህ ጥሩ እንዳለ ይሁን እንጂ ፍትህ፣ ሁላችንም ፍትህ እንጠይቃለን። እውነቷ ይውጣላት ተዳፍኖ እንዳይቀር። ዝች እህታችን ማለት ነው በጣም የቀነኒ በጣም መታሳዝንናት ግን ይሁን እንጂ ደግሞ እውነቱ ማንጋ ነው። እኔ እዚህ ጋ ማለት ነው እሱን የገድላት ማለትም አልችልም አይደለም ማለትም አልችልም። ራሷን አጠፋች ማለትም አልችልም። ለምንድ ነው አሁን ላይ የሚሰጠው መረጃዎች ምንም ትክክል ስላልሆነ ለምናገርም ለመፍረድም ግራ የሚያጋባ ነገር ነው። ስለዚህ በጣም የሚያም ነገር ስለሆነ እስኪ በትግስት ጠብቅ ነው ምላችሁ። እንደኔ ከሆነ በትግስት ጠብቁ፣ ሁላችንም በትግስትን እንጠብቅና የፖሊሲ መጨረሻውን እኔ ብዙዎች ደግሞ እሱ ከመንግስት ጋር እጅ ስላለው ከባለስልጣን ጋር ግንኙነት ስላለው፣ ይሄ እንግዲህ የሁላችንም የኢትዮጵያ የውሸት ወሬ ይናፈሳል ና እውነቱ ምንድን ነው እውነቱ የት ነው የሚለውን ፈጣሪ ያወጣ። ኢትዮጵያ ላይ ፍትህ እንደሌለ እናውቃለን። እሱ ነው ቢባል ራሱ አስራ ሁለት አስራ ሶስት አመት ነው፣ በቃ አለቀ። ከዚህ በኋላ እስር የለም አደል? እንዲህ ያለው ነገር ይሄ ነው ኢትዮጵያ ላይ ና የትኛው ፍትህ ሳለ ተቃጠሉ እናት ተቃጠለች። አባትና እናት ተቃጠሉ፣ ቤተሰቦቿ ነደዱ፣ እንደ እሳት የማይጠፋ እሳት። በተለይ ደግሞ እዚህ ጋ ደግሞ እንደዚህ ነው እንደዚህ ነው ብላችሁ አሟሟቷን እየመጣችሁ የምዘረግፉት ይህን ደግሞ ሲሰሙ የበለጠ እርር ያደርጋል። እና እች ልጅ እንግዲህ ያን የተናገረችው ምሬት፣ ሬትሬት ሬት እያላት ኑሮዋን የተናገረችው ምንድነው? ኑሮ እንደ መረራት በማን ምክንያት ነው የመረራት? በማን ምክንያት ነው ኑሮ እንደዚህ ያስጠላት? በሱ ወይስ በምን ምክንያት ምንድን ነው መንስኤው? ይሄን እንግዲህ ከምን መስማት እንችላለን? አንችልም፣ ከማንም ከፈጣሪ ባስተቀር፣ ማለት ነው በምን ሁኔታ ነው? ጓደኛዋስ ይሄን ስትላትስ በማን ነው ሁኔታው ብላ ነግራሻለች ማለት? በሱ የተነሳ በአንዳለም የተነሳ ነው እንደዚህ ሬት ሬት ያላት በሱ የተነሳ ነው። እንደዛም ከሆነ ወተሽ አንቺ ትክክለኛውን ብትናገር የሜሴጅሽን ወርውረሽ ሁሉም እንደፈለገ እየተረጎመንትን ከሚለው ከእሱ ጋር ተጣልታ ነው ወይ በስራ ጉዳይ ነው ወይ ሬት ሬት እንደዚህ ያላት የመረራት በምን ጉዳይ ነው? እንግዲህ ከስምንት ወር በፊት እንዲቅጥል ንድድ እያለች መጨረሻ ላይ ይሄን ነገር ራሷ ወስናው ሲሆን እሱስ እውነት እንደተባለው ሰክሮ መጥቶ ይሁን እንደዚህ ያደረጋት ይሄን ማን ያውቃል? የሚያውቅ አንድ ፈጣሪ ነው። ስለዚህ እንታገስ፣ በእናታችሁ ዝም ብላችሁ የምትቀባጥሩትን አትቀባጥሩ። በጣም የሚያሳዝን አሟሟት ነው የሞተችው። በጣም በሚያሳዝን ሁኔታ እህታችን ትዝታን ባሏ ሰውቷት የሄደው እንኳን አልተገኘም። ይሄ ልጅ ደግሞ አንድ ነገር አድርጓት ቢሆን እርግጠኛ ነኝ አይቀመጥም፣ ራሱን ሊያሸሽ ይችላል። ለጊዜው ራሱ ሊጸጽተው ይችላል። እና ስለዚህ ላያደርግ ይችላል አላቅም እኔ ራሴ እንዴት ትገምቻለሽ? ብትሉኝ ከተናገረችውና እንደዛ ከመረራት አንጻር ራሷ ወስናዊ ይሆን ብዬ ይሄን ጠረጠርኩኝ። ቤተሰብም አታደርግም፣ ጓደኞቿም አታደርግም፣ እንደዚህ አይነት ልጅ አይደለችም ትላላችሁ። እንግዲህ ምን እንበል? ብዙዎችም ደግሞ እራሱ እንደዚህ አይነት የሚያደርግ ልጅ አይደለም በጣም የዋህ ነው ይላሉ። እኛ የቱን እንመን? እውነት እውነት ያለው አንድ ፈጣሪና አንዳለም ጋር የቤት ሰራተኛዋ ጋር የቤት ሰራተኛዋም እንግዲህ የተናገረችው ምንድን ነው? ከፎቅ እንደወደቀች አንድ አይነት ቃል ነው የተናገሩት። እሷም በቁጥጥር ስር ላለች፣ እሷም ያለችው ከፎቅ ላይ ወድቃ ነው ያለችው። እንደወደቀች ነው እሷም የተናገረችው አደለ ሌላ ነገር የተናገረችው የለም። ቤት ውስጥ ያሉት ከፎቅ ወደቀች ነው የሚሉ ራሷን ጥላ ተገኘች ከሌሊቱ አስር ሰዓት ነው። ያንዳለም ጓደኞችም በስልክ የተናገሩትም እንደዛ ነው። ለአባትም የተነገረው ይሄ ነው። ግን ሌላው እንዲያርጓት ነው እንዲያርጓት ነው እንዲያርጓት ነው ነው የሚሉት እና ተው ይሄን ነገር ዝም ብለን ባንስ ስንላለው፣ ተረጋጉ ኢትዮጵያዊያን እንረጋጋ ና እውነቱን ኒ ማለት ነው። እውነት ፈጣሪ ጋር ስላለ እንደዛ ነው ምላችሁ። ትንሽ ትእግስት ይኑራችሁ። በትዕግስት እውነቱን አብረን ብናይ ጥሩ ነው፣ ነው ምላችሁ። ሰላማችሁ ይብዛ። ላይክ ሼር፣ ሰብስክራይብ አድርጉ። አዳዲስ መረጃ ሳገኝ ይዤላችሁ እመጣለሁ። እንግዲህ ዛሬው ለኔ አልተዋጠልኝም ማለት ነው። ይሁን የሚቀባጥረውም እየተዋጠልኝ አይደለም ማለት እውነት ነገር እየወጣልን አይደለም። የእውነት መረጃ ነው ብዬ አልልም። አንዴ ቤት ራስ ታፍና ነው እንደዚህ ሁና ነው። ሁሉም የራሱን አስተያየት ነው እየሰጠ ያለ።